ቪሎግ ይሰራልን ብላችሁ ብዙዎቻችሁ ጠይቃችሁኛል። ማለትም ሁለቱ ቪወሮቼ ያው ለእናንተም አልሆነው ነገር የለም። ምችስ ሌትስ ጎ ቱ ሞሮኮ። ካፒታል ሲቲዋ ማራከሽ ነው፣ አጋዲር ይባላል ግን የሄድኩበት ቦታ በጣም ውብ ሀገር ነው። አንዱን ቀን በግመል ሊሄድ ወሰንኩኝ። የቀበጡ ለት አይሉ ምነክቶች ታዲያ ግመል ለሊት ውጭ ወሰንች ካላችሁኝ እንንጃ። ፈረንጆች ዱ ኢት አፍሬድ ፌስ ዮር ፊር ምናምን ሲሉ ሰማለሁ። መልካም ነገር ነው ብዬ እውነት ለመናገር ከብዙ ዓመታት በፊት ዱባይ በግመል ሄጄ፣ አውቃለው እና ያክል ያኔ አያስፈራም ነበረ። አሁን ላይ ግን ምን ነክቶኝ እንደሆነ አላቅም። ያኔ ልጅነት ይዞኝ ይሁን አላቅም። አሁን ፈርቼ ልሞት፣ እግሬ ተንቀጥቅጦ፣ በተለይ ልክ ልንወጣ ስንል የነበረው ፍርሃት ልነግራችሁ አልችልም። በቃ ይሄ ነገር ይቅርብኝ እያልኩ እያሰብኩ ነበር እና ይሄን ቀን ሳስብ ያው እንደምታውቁት ጌዲዮን በፍርሃት የተሞላና ሲምፕል ሰው ነው። ብዙዎቻችን ዊ ካን ሪሌት ዊዝ ሂም አይደል? እግዚአብሔር የጌዲዮንን ሰራዊት ከ32000 ሰው ወደ 300 ሰው እንደቀነሰበት ታውቃላችሁ። ኢማጂን ጦርነት ሊገጥማቸው ብሎ፣ ይሄ መቼስ ፍርሃቱን ቢያብስ እንጂ አያግዘው። እናም እግዚአብሔር ለጌዲዮን እኔ ካንተ ጋር ነኝ ይለዋል። ከዛም ከፈራ ምን ማድረግ እንዳለበት ይነግረዋል። ተነስ ወደ ፈራሃው ጠላት መንደር ውረድ ነው ያለው እግዚአብሔር። እና ያው ካስተዋላችሁ ከፈራህ ፍርሃትን ለማሸነፍ ወደ ጠላቶች መንደር ሂድ፣ ተጋፈጣቸው። ጌዲዮንም እግዚአብሔር እንዳዘዘው ሲፈራ ፍርሃቱን ለመጋፈጥ ወደ ጠላቶቹ ሲሄድ ጌዲዮን እንደሚያጠፋቸው ያዩትን ህልም ሲያወሩ ይሰማል። ፍርሃቱን ሲጋፈጥ ብርታቱንም እዛው ያገኛል። እና እላችኋለሁ እኔም ፍርሃቴን ተጋፍጬ ልክ ግመሉ ላይ ወጥቼ ብዙ ስንጀምር ሙሉ ለሙሉ ነው ፍርሃቱ የለቀቀኝ እንዲያው የሚገርም ጉዞን ከአንድ ሰዓት በላይ ነው ያደረግነው። ፀሐይ ስትጠልቅ አይተን ምግብ መሎቻችን ጋር በሰላም ሄድን። እላችኋለሁ ፌስ ዮር ፊር